ጤና ይስጥልኝ ተመልካቻችን፣ የዕለቱን ዋና ዋና ዜና በምልክት ቋንቋ ይዤ ቀርቤያለሁ፣ አብራችሁኝ ቆዩ። የማሌዥያው ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም ለሶስት ቀናት ይፋዊ ጉብኝት አዲስ አበባ ገብተዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባጋሩት መልእክት የማሌዥያው ጠቅላይ ሚኒስትር ዳቶ ሶሪ አንዋር ኢብራሂም ለሶስት ቀናት ይፋዊ ጉብኝት ወደ ምድረ ቀደምት ኢትዮጵያ እንኳን በደህና መጡ ብለዋል። ጉብኝታቸውንም በማሌዥያና በኢትዮጵያ መካከል እያደገ ያለውን ወዳጅነትና ትብብር የሚያሳይ መሆኑን ጠቅላይ ሚኒስትር አብይ አህመድ አመላክተዋል። ይህም በሀገራችን የብልጽግና ጉዞ ውስጥ በጠቃሚ ጊዜ የተደረገ ጉብኝት ነው ብለዋል። የማሌዥያው ጠቅላይ ሚኒስትር ዳቶ ሶሪ አንዋር ለሶስት ቀናት ይፋዊ ጉብኝት አዲስ አበባ ገብተዋል። ጠቅላይ ሚኒስትር አብይ አህመድም አቀባበል አድርገውላቸዋል። በጉብኝታቸውም በማሌዥያና በኢትዮጵያ መካከል እያደገ ያለውን ወዳጅነትና ትብብር በይበልጥ ምዕራፍ የሚያሳድግ መሆኑን ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ለሶስት ቀናት ይፋዊ ጉብኝት አዲስ አበባ የተለያዩ አካባቢዎችን አስጎብኝተዋቸዋል። በተንቀሳቃሽ ምስል ተከታትለን እንመለስ። በኢትዮጵያና አዘርባይጃን መካከል በተለያዩ ዘርፎች ያለውን ትስስር ተጠናክሮ እንደሚቀጥል ተገለጸ። በህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ አዘርባይጃን ፕሬዚዳንት ልዩ መልእክተኛ በጽህፈት ቤታቸው ተቀብለው አነጋግረዋል። በውይይታቸውም በሁለቱ ሀገራት መካከል ያለውን ዘርፈ ብዙ ግንኙነት ተጠናክሮ እንደሚቀጥል ገልጸዋል። ሁለቱ ሀገራት ጠንካራ ግንኙነት ያላቸው መሆናቸውን የገለጹት አፈ ጉባኤው ታደሰ ሲጫፎ በንግድ በባህልና በቱሪዝም እንዲሁም በኢንዱስትሪ ዘርፎች ግንኙነታቸውን ለማሳደግ አስፈላጊ መሆኑንም ጠቁመዋል። ኢትዮጵያ የባንኪንግ የፋይናንስና የንግድ ሴክተሯን በማዘመን ሪፎርም በማድረግ ላይ እንደምትገኝ ጠቁመው በጋራ ለመስራት ትክክለኛው ጊዜ አሁን ነው ብለዋል። በሁለቱ ሀገራት መካከል ያለውን የባህልና የህዝብ ለህዝብ ግንኙነት ለማሳደግ በትኩረት መስራት እንደሚገባም አመላክተዋል። በመጨረሻም ምክትል ጠቅላይ ሚኒስትር ተመስገን ጥሩነ በአፋር ክልል ሰመራ ከተማ እየተከናወነ የሚገኘውን የተለያዩ የልማት ስራዎችን ጎበኙ። በምክትል ጠቅላይ ሚኒስትር ተመስገን ጥሩነ አፋር ክልል ሰመራ ሱልጣን አሊ አየር ማረፊያ ሲገቡ የአፋር ክልል ርዕሰ መስተዳደር አወል አርባና የከተማና የመሰረተ ልማት ሚኒስትር ጫልቱ ሳኒን ጨምሮ የፌዴራልና የክልል ከፍተኛ የስራ ኃላፊዎች ደማቅ አቀባበል አድርገውላቸዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በሰመራ ከተማ ለአገልግሎት ክፍት ሆኖ የኮራ የአንድ ማዕከል አገልግሎትን ጎብኝተዋል። በተጨማሪም በመጠናቀቅ ላይ የሚገኘውን የመጀመሪያው ምዕራፍ የኮሪደር ልማት ስራን ከፌዴራልና ከክልል ከፍተኛ አመራሮች ጋር በመሆን ጎብኝተዋል። የከተሞችን እድገት ለኢትዮጵያ ልህቀት በሚል መሪ ሀሳብ እየተካሄደ የሚገኘውን አስረኛው የከተሞች ሪፎርም ማጠቃለያ ፕሮግራም በዛሬው ዕለት ይካሄዳል። ዜናው በቃ። ከቀሪ የምልክት ቋንቋ ፕሮግራሞቻችን ጋር መልካም ቆይታ።